ጊዜያቸውን ነው ዋናው። ሌላውን ነገር አለ በጣም በጣም ለዛ ሲመጡ አኪዝ ማድረጉ ምናምን ገባ። ሌላ ሄደህ እኮ ሌላ ቦታ መዝናናት ይችላል ገንዘብ አውጥተህ ምናምን። እዚህ ጋር ስትመጣ የእናንተን ፈን ፓርቱን ነው ማየት የሚፈልገው ሰው እና ተርፎት ምናምን ሳይሆን፣ ግን ወንድሞች ጋ እዚህ ጋ ፈን ስታረግ ምናምን ማየቱ መደሰቱ፣ መሳቁ እሱ ነው ኢንተርሴን የሚያደርግ ምኑ ላይ ነው ኃጢአቱ? እና እዚህ ጋር አንዳንዶች አሉ። ከሌለውሞ ዋጋ የለውም እኮ ኖ ዳስራም። እኔ እኮ ያልኩት ለዛ ነው ጅኒ። አሁን እኔ እነግራቸኋለሁ ደግሞ የኔ ነገር ምንወጣቃል እነግራቸኋለሁ። ጌም ነው ስብና የማይነካ ነገር። እንበሻሸቃለን፣ አበሽቃቸኋለሁ፣ አናዳቸኋለሁ። የምቀጣውን ቅጣት እናገራለሁ። ገባ ሌላ እኔ አሁን ሻወር ብገባ ማን ነው ማየት ሚፈል እንዴ? አሳ ነባሪ ማየት ትፈልጋለሽ? ምንድን ነው ዝሆን ሲጠጥ ምናል ስለዚህ ከዛ እንደዛ አልፈለግም ግን ብዬ ተነጋገርን። ከዛ ሜይ ቢ አንዳንድ ጊዜ ያውቅ እኔ ኢቭን አበሽቃቸዋለሁ የሆን ነገር እላለሁ። ፖይንት እንዲ አበበሽ ነው የጊተሮች ድምፅ ማማሩ ደግሞ ነገ ጠብቃለሁ። ቤታየው ኤክስፕላኔሽንሽን ነገ ጠብቃለሁ የሚያ እዚ ታምታም ፓርኩ ታምታም ኮፒን ካርድ ላይቭ ጎሉ ሙሉት እስቲ ላይቭ ጎሉ ግን ከባድ ከባድ ጌመሩ ቤታዬ ሆናታል። ዛሬ ለሶስት ረግጣቸው ነበር እነ ጃኒ ፖስት አሰልፋ ለብቻዋ ትረግጣቸዋለች። በቀደም እንዴ በቀደም መንሱር ሌላማ ነበር መንሱር ሀቢባ ፊታውራሪ ሶስቱንም አንድ ላይ ደራ አርባ ስጠበጥባቸው ነበር። እዮዳብ ግን አሸነፍዳሱር ሚኪና አንድ ላይ አስመራ ድር ዘርድራ ስጠበጥባቸው ነበር። እንዴ ከአቡዲ ጋር ተጫወትክ? እንዴ ፓስተር ቡዳ ቤታዬ ሁለቴ አሸነፍኳት። የቀጠቀጠችኝ ከዛ ሁለቴ ሶሲ የምትባል መጣች። የታችን ሶሲ አውሸንተኛ። ሁለቴ አሸነፍኳት እና ግን ራሴን አሞኝ ነበር ብላለች። ቤታዬው ከእኔ ጋር ትገጥሚያለሽ በቀደም እራሱ ፖስተር እርቦ አይቻት ቤታዮ የምት- የምትባል የታችን ጋር ከተጫወክ ሁሌ እሸር አድርገኝ እ እ ግን ይኸውልህ ምን መሰለህ አሁን ቤታዬ ትጫወቃለች ከእኔ ጋር ትችኛለች፣ ግን ትቀጫለች። በከሌ አልቀጣም፣ በከሌ አልቀጣም። እኔ ከፈለግሽ ማለት ነው፣ ለምን እንትን አይሰጥሽም ከሌ ከ- አይ ዶን ኬር ግን እንቀጥላለን። በጣም በጣም በጣምሽና ማሙሻ ይፈልጋታል ቤታዩ፣ እንደ ጀበና እንዳታፋፍር ማለት ነው። እንደ ጀበና ካላፋፈረች እንገናኛለን። በተከታታይ ካሸነፍካት ማለት ነው በቃ እየወደ ፓስተር አልችልክም ብላ ትወጣለች ግን እኔ ማሙሽ ማሙሽ በቀደም ፖስት ተደርጋ አይቻት። ማሙሽ ፖስት ተደርጋ አይቻት በሌላ እንትን ላይ ሶስት ደርድራቸው ስትጫወት ቤታ ሌላ ሰው ነው የምትመስለው፣ እራሷም አትመስልም። ወጠችው ወደኩኝ ኔ ሰዓት እየተጀናጀነ ነው ወይ ጉዳችን ከታች ትገጥምኛለች። ችግሩ አይገባም ታች ነው የሚጫወተው ላይ አይገባም ማግባት ጫወት፣ ሶስት ጊዜ ሶስት ጌ ከተሸነፍሽ፣ ተሸነፍ ተነጋግረን ነው የምንገባው ቅጥቅጣቱን እንደዚህ ምናምን ሰፕራይዝ አይደለም። እሺ ብላለች። ኦኬ ነገ ተቀጥታ አልችልም ብላ ተወጣና ከዛ ድጋሚ ማረኝ ብላ ትገባና ትጫወታለች። ደግሞ እሺ አስብላት አለው። ጌታ ምስክሬ ነው ግን እሺን የስ ነው በቃ እሺ ብለሻል። እንትን አጥበ በቃ ከዛ እዮዳብ ቤታዮን ካሸነፍኩኝ ሶስት ጊዜ በአንዴ ባንዴ ኮንት ነው ሌቨል እኮ ነው የሚሄደው ባንዴ። ከዛ ኤርሚኤችዲ ነው የሚቀረው። ኤርሚኤችዲ ነው ብቻ ነው ከቤታየ ሌላ ከባድ ተጫዋች፣ ሌሎች ምንም አይደሉም። እንትና ነገ ሁለት ሁለት ሁለት ቅጣት ነገ ሁለት ትቀጣለች። ሁለት ቅጣት አለባት አንተ የብድር እንትሉ ሁሉ ተጀመረ ቅጣት። ነገ ጃኒ ሁለት ተቀጣ። ጥሩ ቅጣት ነው። ምከራ ሁለት አርግልኝ ብላኛለች። አንድ ቅጣት ነበር። አይነ ደክሞኛል፣ ነገ ልቀጣለሁ። ሁለት አለች። ካልተቀጣች በጃኒኮ ሙዚቃ ሰርቻለሁ። ዲ እረ ወይኔ የሚለው ፓርትቱ አለኝ፣ ከዚህ በፊት የሰራሁት አለቀቁት ም እ እኔ አሁን አስከብራለሁ። የመጣሁት ጊፍተሮች መከበር አለባቸው። ከተጫው እኔ እቀጣለሁ፣ ግን የምቀጣውን ነገር አስቀድሜ እናገራለሁ። ባየኔ የሚመችለኝ ኮማሾችን ምናምን እንዳታያቸው አሽቀባጭ ብዙ አሉ። እና ኮመንት ባይ ራሴን አጠፋ ነበር። እኔ ገርመኛል፣ ሰው እያወራ እንዴ ኮመንት ማየት እንደሚችል አሁን እራሱ ቤታዊ የምጽፎን ጠቃለ አምስት ጊዜ እያመለጠኝ እኔ እንደዛ ነው። እየወዳ ማየት አልችልም። ቤቴንቤታየው ቀላል ታያለች እ እያወራች አየር ላይ ነው። በጣም ነው የምታየው። በጣም ታያለች። ጎበዝ ነች። ሮሜን ትንትና

ለሚደም ሳሽ እኮ ከአስር ሺህ ኮይን በላ እኮ ሬል በቀላሉ ግን አንዳንድ ሰዎች ነበር በፌክ አካውንት ፍቅር ከሶስት ቀን በኋላ ለውጠዋል። እምነት ማስፋፋት አለብን እምነታችንንም ማስፋፋት አለብን። እኔ ቢፍቱን አርብ ዕለት ምንድ አልገባችሁ? ምስጢር የለም እንገራችሁ። ለማንኛውም አትናገሩ። አርብ እኮ ፍቅር ዝም ብሎ እኮ ከሁለት ልከፍለው እኮ ነው ቢፍቱን ላነግርሽ አ ስእንዲሁም ሲኖዶሱ ተበታትኗል። ከእውነት ከፍለውና ከዛ በኋላ ስሚ፣ እሑድ ሲመጣ ደግሞ ድፍረት እኮ ነው እሑድ ነው

ኖ ኖ ሆን አባባሌ ነው። ምን ማን ነው ብዬ ምንም ችግር የለም። እኔ ቆይ እኔ አየዋለሁ። እስኪ እሁድ ነቢ ደምሳ አሁ ስንት ሰዓት ላይ ነው? ማታ ረሳለሁ ነው ቤታዬ። እንዴ የፈለገው ያወራ ታያቸው። አትስሚ፣ እሱ ሳይወራ አስታርቃቸው። ሰላም ነው የምንፈጥረው። ግን አስታረቃቸው አልቆይ አለኝ

ቤታየው ልል ነበር፣ ግን ቤታየው በጣም የምትመቸኝ ልጅ ነች። ግን እንዳትወልካት እሷ እሷ ከሌለች አይደምቅም ቲክታክ። አስታርቃችሁ ያለምን አስታርቃችሁ እናስታርቃችኋለሁ ቆይ

አንተ ቤታየው እኮ ታውቃለህ፣ እንቅልፏ እምቢ ሲላት እኮ አራት ሺህ በጎች አሉ። ቤታየውን አስገባትና አስታቃቸውእኔ እውርጃለሁ ውዶች። እንቅልፍ እንቢያሊታለች። ከዛ ዝም አለች። ቤታ አውሪ እንጂ አረ ተንፍሽ። ሙና ነው ደውሉላት፣ አረ ደውሉላት። የእሷ ደግሞ ይለያል፣ የእሷ ይለያል፣ ነው ይለያል